ግሬተር ዲሲ አካባቢ ያሉ የሀዋላ አስተላላፊ ድርጅቶች ጋር የባንክ ማህበር አመራሮችን ጨምረን ሰፊ ውይይት አድርገናል የውይይታችን ትኩረት የነበረው ህጋዊ በሆነ መንገድ መስራት እየፈለጉ ተገቢውን ድጋፍ ያላገኙ ተቋማትን እንዴት እንደግፍ የሚል ነው የሚያነሷቸው ጉዳዮች አሉ ከባንኮቹ ጋር ለመስራት የሲስተም ኢንቴግሬሽን ጉዳይ ማበረታቻ ጉዳዮች ያነሷቸው ጉዳዮች አሉ እነዚህን በደንብ ለቅመን ይዘን የባንክ አመራሮችም ብሔራዊ ባንክም አስፈላጊውን ድጋፍ ሁሉ እንደሚያደርግ ያረጋግጠንላቸዋል። ትኩረታችን በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው። የመከርናቸውም ይህንን ነው። የአጭር ጊዜ ትርፍ ሳይሆን የረጅም ጊዜ የቢዝነስ እይታ እንዲይዙ ነው። በሌላ በኩል ግን ደጋግመን ብናነሳም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 ወደ ጠቀራጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ እፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ የተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ እፈልጋለሁ። የምንወስደው እርምጃ የማያዳግም፣ የኢትዮጵያን ህግ የጠበቀ፣ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ እፈልጋለሁ በአጠቃላይ ግን ያየነው ነገር በሀገር ደረጃ በጣም ከፍተኛ የሆነ የውጭ ምንዛሪ አቅርቦት አለ ብሔራዊ ባንክ የሪዘርቭ አቅሙ በጣም እየጨመረ ነው የመጣው ይህንን በተከታታይነት በጨረታ ለባንኮች የሚያቀርብ ይሆናል የኤክስፖርት ፕሮጀክሽናችንም በጣም በጣም ተስፋ የሚሰጥ ነው ለባንኮቹም ለሀዋላ አስተላላፊዎቹም ያነሳንላቸው ይህንኑ ነው አስፈላጊውን ድጋፍ ሉ እናደርጋለን ነገር ግን በህጋዊ መንገድ አልሰራም ከህግ ውጭ ሄዳለው የሚለው በተመለከተ በእጃችን ያለውን ማንኛውንም አቅም ተጠቅመን ይህንን የምናስቆም ነው የሚሆነው ስለዚህ በዚህ ስራ የተሰማሩ በሙሉ እንዲታቀቡ ማሳሰብ እፈልጋለሁ አመሰግናለሁ